ጤና ይስጥልን ውድ የሲዳማ ኒውስ አድማጮቻችን፣ ሰሞኑን ከአንድ ሰዓታት በላይ ስለራሳቸው እውቀት እያወሩና የክልሉን መንግስት እየፈረጁ ህዝባዊ ለመምሰል ስለጣሩት የቀድሞ ኤጀቶ እና ለሶስት ዓመታት የክልሉ ከፍተኛ አመራር ስለነበሩት ስለ ቀድሞ የሲዳማ ሚዲያ ኔትወርክ እና የሲዳማ ልማት ማህበር ስራ አስኪያጅ ስለነበሩት አቶ ጌታሁን ደጉዬ ጣቢያችን ሰፋ ያለ ዳሰሳ አድርጓል። አብራችሁን ቆዩ። ደስታ ላይ የፈጠሩትን ገጽ ሳይሆን ከዛ በፊት የነበረውን ሲዳማ ዴቨሎፕመንት አሶሴሽን አለ አክቲቭ ነው። ከዛ በኋላ ያው የተቋም ስለሆነ አፕዴት አልተደረገም። እዚህ የመጀመሪያውን ተመልከት፣ ምንድን ነው የተሰራው የሚለውን እዛ ሄደ መርምር እንጂ በቃ እዚ ጋር ሚስተር ኤክስ ሰፈር ለሰፈር የጠጅ ቤት እና አረቄ ቤት እየሄዱ የነፁትን እንትን እንዳለ ተቀብለ አእምሮን አከራይተ ክቡር አቶ ጌታው እንደጉዬ እስቲ በሶስት ዓመታት የስልጣን ዘመን ቢሮህን እንደ ብራዚል ሴቶች ከማስዋብ ውጪ ለህዝቡ ምን የሚጠቅም ስራ ሰራ? ወይንስ በየቀኑ ፖስት የምታደርግ የነበረውን ቢሮህን ማሳመር ነው ለአንተ ለህዝቡ መስራት? አሊያስ በጎዳና ተዳዳሪዎች ስም ከሀገር ወጥተ በዛው መቅረት ነው ያንተ ስራ? መልሱን ለአንተ ልተውና የቀድሞ ተሸዋሚ የክልሉን ፕሬዚዳንትም ሆነ የክልሉን መንግስት ከሶስት ዓመት በላይ ቅዱሱ ቃል እንዳስነበበን እንደ ማርታ እህት ማርያም እግር ስር ቁጭ ብለን እንዳገለገልክና ጠጅ ቤትና ረቅ ቤት ስትል የከሰስካቸውና ስሜን አጠፉ ያልካቸው ግለሰቦች የራስ ጓደኞችና አብረሃቸው ለሶስት ዓመታት ህዝቡን ያሰቃያችሁት እንደሆኑ መለው ሲዳማ ህዝብ እያወቀ ዛሬ ላይ ተነስተህ እጄ ንጹህ ነው ማለት ያሳፍራልና ቀጥለው ወደ አነሳው ሀሳብ ልለፍ። ፕሮጀክት 19 የሚባሉ እንደዚህ ሀሳቦች የፊውቸር ሲዳማን የሚያሻግሩ ለፊውቸር ሲዳማ ትልቅ ኮንትሪቢሽን ያላቸው፣ ምክንያቱም ሚዲያ ከሌለ ህዝቡን የሰራህለትን ነገር ምን እንደሆነ ካልነገርከው ብረኛም ተብለህ ካላደመጥከው የቀድሞው ሹመኛው ከ1100 ቀናት በላይ በስልጣን ላይ ያለና እና ከ700 ቀናት በላይ በአርምሞት በአሜሪካ ከተሞች ስትዝናና ትዝ ያላለ ፕሮጀክት 19 ዛሬ እንዴት ልታስታውሰው ቻል? አቶ ጌታውን ህዝቡ እኳ አሁን ካለው ይልቅ አንተ በስልጣን በነበርክበት ሶስት ዓመታት ዘርፈ ብዙ ችግሮችና ዝርፊያን አስተናግዷል። ታዲያ ለምን እዚያን ጊዜ ህዝቡን ለማዳመጥ ጆሮን ደፈን? ወይስ ህዝባዊ ተቃውሞን ከለላ አድርገ ድጋሚ ሲዳማን ለመሸወድ አዲስ ስትራቴጂ እያዘጋጀ ነው? መልሱን ለአንተ ልተውና ጭንቅላት ያከራየን እንቅ አለው ስትል ወዳነሳው ሀሳብ ልለፍ። በህይወቴ ብቸኛ ሰው ስለሆነ አልንቀውም፣ እድል ይሰጠዋል ይችላለሁ ግን፣ በጣም የምንቀው ጭንቅላቱን የሚያከራይ ሰው ነው። እገሌ አለኝ ብሎ የሚልን ሰው ነው። ቱቦ ነው ተው እንጂ ጌች። ለሶስት ዓመታት ከ1100 ቀናት በላይ ጭንቅላትህን አከራይተህ ነበር። ዘንግተው ነው ወይንስ ቱቦ ናቸው? ስትለይተህ የገለጽካቸውን የቀድሞ ባልደረቦችን አብረን ቱቦ ነበርን ብትል አያምርብህ። ምን አሊያስ ገና ጠንቀቀስ አታውቀው ሰው ስላለ ብቻ ፕሬዚዳንቱን አሻጋሪና የሲዳማ ችግር የሚገደው ያልከውስ ቱቦነት አይደለም። ምን ይህንም ለአንተ ልተውና በመጨረሻም ወዳነሰው ሀሳብ እንለፍ። ምንም አይነት ከኋላ መደብቀው መሸማቀቀው ይልም አንድ ጃኬት አንድ አይነት ከለር ያለው እኮ ሰባት ጃኬት የሚለብሱ ሰዎች ናቸው እነዚህ ልብስ ቀይር እናንተን አለ ብለው ይሉናል ብለው እነሱ ናቸው እኮ ሲዘርፉ ሲሰርቁ፣ ሌሊት ቀን፣ ማታ 24 ሰዓት የሚሰሩ ማለት ነው። እና እነዚህ ሰዎች ናቸው እንግዲህ ይሰርቋል የሚሉት እነሱ፣ ምክንያቱም ያንን ማድረግ አይችሉም። አንድ አይነት ከለር ያለው አምስት እና ስድስት ጃኬት ለብሶ የሚሄዱ ሰዎች ከሩ ከተቀያየረ ቀየረ ልብስ ይባላሉ ብሎ ተሸማቀው ማለት ነው። እኔ እንደ ጲላጦስ ንጹሕ ነኝ ለማለት ነው። ተመሳሳይ ጃኬት የሚለብሱና ቀን ሙሉ የሚዘርፉ ስትል የወረፍካቸው የቀድሞ አለቃዎች ወይንስ በእጄቶ ስም እንደሰራው አሁንም በህዝባዊ ተቃውሞ ስም ሰርተው ወንበሩን ለመቆናጠጥ ነው? እነሱን እንደ ወንጀለኛ ራስን እንደ አርበኛ ለማሳየት የሞከርከው አቶ ጌታውን እንደ ጉዬ መልሱን ለራስ መልስና ምንም የሚያሸማቀቀኝ ነገር የለም ስላልከው ጥያቄ እናቅርበልህ። ምንም አይነት ከኋላ መደብቀው መሸማቀቀው ይሄ ታውን በሶስት አመት የስልጣን ዘመን አይጸጸሰኝም ነውን? ወይንስ የልማት ማህበርን በበላይነት እየመራ በክልሉ መንግስት በጎዳና ስም ብር በልቶ ጠፋ ተብለ መከሳሰ እንቅልፍ አልከለከለህም? ምን አሊያስ በአጭር የስልጣን ዘመን ለአይን አዲስ የሆኑ ካፊዎችን ማስመረቅ በህዝቡ ብር አለመሆኑን መሆኑን ማረጋገጫ ታቀርባለህ? ነ መልሱ ለሰፊው ህዝብ መልስ እያልን በስልጣን ዘመን ህዝብ በደልሃልና በይፋ ይቅርታ እንድትጠይቅ ሲዳማ ኒውስ ጥሪ ያስተላልፈልሃል። ሲዳማ ኒውስ የህዝብ ድምጽ።